ሰላም ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዙ ትርፍ። ይህን የመሰለ ቆንጆ ኋላ ሰርችላችኋለሁ። ዛሬ አሰራሩን አሳያችኋለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትዘናጉ። ባይ፣ ወደ ስራ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ወድና የተከበራችሁ ቤተሰቦችን እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዙ ትርፍ፣ ትርፍርፍ ይበል። ውድ ቤተሰቦች እንግዲህ ዛሬ በአዲስ ቢጦ መጥቼላችኋለሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁ በኮሜንት ስር ለማስቀመጥ ያው የተሳሳትኩት ነገር ካለ ለማስተካከል ሞክራለሁ። ነባሪዎች እንግዲህ ላይክ ሼር እያደረጋችሁ አበራቶኝ ማለት ነው። ዛሬ የምሰራላችሁ ያው ባለፈ ሰሪች ያለው የዚህ ጠሪቅ ግን የዛሬው በጅቡን ኬሪ ነው። በፊት ለፊታችሁ የምታዩት ጅቡን ኬሪ ነው። ባለፈ ግን ኦሪዮ ላይ ነው የሰራሁት። ዛሬ ግን በጅቡን ሊሰራ ነው ማለት ነው። አብረን እንሰራለን። ከወደዳችሁ ለጓደኞቻችሁ ሼር አድርጉት። አዳዲሶች ሰብስክራይብ አድርጉ። የደወል ምልክቷን ጫን በሏት፣ አጥቁሯት። አዳዲስ ቪዲዮ ሲለቅ ቶሎ እንደሚደርሳችሁ እሺ ዛሬ የሚሰራ ቀለል ያለ በአረቢ ቡና ሀላ ከቡና ጋር የሚበላ ሀላዋ ነው እንሰራላችሁ። ቀላልና ፈጣን የሆነ ሀላ ነው እንሰራላችሁ። አብረን እንሰራለን። ለዚህ ሀላ የሚያስፈልገው ዕቃዎች በጣም ቀላል ነው። ቤታችሁ ውስጥ አይጠፋ ማለት ነው። ይኸውላችሁ፣ በፈረስ ቤታችሁ የሚታዩት ጁቡን ኬሪ ነው። ጁቡን ኬሪ አሁን እንደዚህ ብዙም ሳይሆን እናንተ ቁጥራችሁ አይላችሁ ልክ አውጡ ማለት ነው። እዚች ጋር ሁለት አባ ዝብዳ አውጥቻለሁ። ይህ ዝብዳ ሁሉም ሊጠቀመው አይደለም፣ አንድ ከሩብ ሊጠቀም ነው ማለት ነው። በዝብዳ አውጥቻለሁ። እሺ ኬቪ ማለት ያው ካርቶኑ ይሄን ነው ማለት ነው። ይሄን ማያቅ የለም ታውቁታላችሁ። እለምታያላችሁ ነው ያውጣውላችሁ። እዝች ጋ ሀሊብ ነስትላ ሀሊብ ነስትላ አለ። ላሳያችሁ አይታይም። ነስትላ እሺ። ሸሪያ ፓኪስታን ትባላለች። ያው ባለፈውም ሰርቼ ይበታለው። ባለፈው የሰራሁት በኦሪዮ ነው። ኦሪዮ ጥቁሩ ማለት ነው። እሱን ፈጭቼ ነው የሰራሁት። እሱን ናች አይታችኋት። ካላያችሁት ከታች ያለ ቪዲዮ ላይ መመልከት ትችላላችሁ ማለት ነው። እሺ፣ አሁን ለዚህ የሚያስፈልገው እንግዲህ ይሄ ዝብዳውን እራሱ የቻለ በዚህ ሰሐን አንድ ተኩል አንድ ከሩብ ማለት ነው በዚህ ሳህን ቆርጬ ማይክሮፎን አስገባዋለሁ ማሞቅ አለብን ማለት ነው እናሞቀዋለን ማለት ነው አንድ ከሩብ አንድ አባ የዚህ ሩብ ማለት ነው እናንተ ብዛት ከሰራችሁ ሁለት መጠቀም ትችላላችሁ እኔ ግን ሸሪ አንድ ኬስ ስለሆነች ነው የምጠቀመው አንድ ከሩብ ማለት ነው ታዲያ ጅብናም ደግሞ እያያችሁ አይታችሁ መጨመር ነው፣ መቀነስ ትችላላችሁ። እኔ ሳይዛልሳስል ስለሆነ ነው። ቀጥሎ ደግሞ ዝች ጋ መጥበሻ አቀረኩ። መጥበሻ ካልፈለጋችሁ ደግሞ እንደዚህ ባትሪ የፍሩን ውስጥ ሙደወራ የሆነችው ሳህን ካላችሁ ባትራ እሷ መጠቀም ትችላላችሁ። ባትራም አሪፍ ነው። ምክንያቱ ይሄ እኔ የተጠቀምኩበት ለምን እንደዚህ ስናምሰው ወደ ፍሩን ወጥቶ ፍሩን ውስጥ እንዳቆሸሸኝ ብዬ ነው። ጉድጓዳ መጥበሻ ነው የፈለኩት ማለት ነው። የራሳችሁ ምርጫ ነው። ባትራ መጠቀም ትችላላችሁ። ባትራ ሙደወሯ ባትራ ማለት ነው። ረዥማ ሳትሆን ባትራ ሙደወሯ መጠቀም ትችላላችሁ። አሁን ዝብዳን ማይክሮፋስ ገብቼ ላሞቀው ከዛ አሁን ሽሬውን ክስክስ አድርጌ እሳት ውስጥ እናምሰዋለን። አሳያችኋለሁ፣ የትም እንዳትሄዱ። ይኸውላችሁ በጣም ነው በቀጫጭን ነው የሰበርኩት። ገና እሳት ውስጥ ላምሰው ነው። እዚች ላይ ይሄን እሳት ላይ እናምሰዋለን። አሁን አብረን እናምሰዋለን። እዩት ቅቤው ደግሞ ብቻ ሞኩት በሳይን በማይክሮፎን ጁቡናውን እንዳያችሁ እዚች ጋር ከፋፍቻለሁ። እንቆርጠዋለን፣ እንደዚህ ከፈለጋችሁ እንደዚህ ዱዌራ ስለሚንሰራ ዱዌራው የጁቡና የሚገባው ማለት ነው ዛሬ ተላጃና ያወጣሁት ውጭ ከሆነ በጣም ይያዛል ማለት ነው። ተላጃ አስገቡት፣ ፍሪጅ ውስጥ አስገቡት ማለት ነው። እንግዲህ እንደዚህ ቆራርተን ማስተካክለዋለን። ህብራችሁን ቆዩ። አሁን ወደ እሳቱ ጋ የሚሄድ የዛሬ ሀላ ደርሰናል ሳቶ ላይ ጥደናል። አሁን ቡኒ እስከሚሆን ድረስ እናምሷለን። ቡኒ እስከሚሆን ድረስ ማረር የለበትም፣ ቡኒ መሆን አለበት። ምንም ነገር አልጨመርኩትም፣ ወላሂ ቡኒ፣ ወላሂ ቅቤው አልጨመርኩትም። ዝም ብለን በባዶ እናምሷለን ማለት ነው ስትሎ መናጠር። አሁን ዝም ብለን ቡኒ እስከምን ድረስ ማመስ ነው እያቸው፣ ከረሩ አሁን። ወደ ቡኒ እናቀይረዋል ማለት ነው። እሳት መጨረሻ ድረስ ነቀነሱት።

ሳጥን እንዳያቸው አጠፋሁት። ቅቤ እንጨምረዋሉ አሁን ትንሽ በረድ ካለ ነስትላው እንጨምረዋለን ማለት ነው። አሁን አሳያችኋለሁ እንደዚህ እንደሚከውረው። ጁጉናውን ቁርጫ ሳይቻቸዋለሁ፣ አይደለም አሁን ጓንት ለብሻለው። ይሄን ያክል በእጄ ወስጃለሁ። አሁን ቅድም የቆራረኩትን ጁጉና እዚህ ውስጥ አስገባዋለሁ። አያችሁ፣ በደንብ ቢይ አይታይም፣ አይደለም አባዮቼ? እንዲህ አርግተን እንገፍለዋለን ያርግተን እንጋፍለዋለን። ተጋፍለዋል፣ ግን ለማሳየት አልተመቸኝም። ለዛ ነው አይመችም እየሩላችሁ ከዛ ኩራ፣ እንደ ኩራ እንደውረዋለን እንደዚህ። ጓንት ስለለበስ እንደዚህ እንደው ኩራን እናደርገዋለን ማለት ነው እያቸዋ ኩራ ሆነ እህ ታያቸዋል አይደለም ሲጨርሽ እመጣላቸዋለሁ እያቸዋ ከደንስ ማለት ነው ማለት ነው እንግዲህ ቀዝቀዝ ብላል። እንዳያችው ግላፍ ስለብሻለው በሁለት ምጄ አሁን ነስትለን እናደርገዋለን። እዚህ ላይ እያያችሁ ጨምሮ ሳይበዛ ማለት ነው። ማሰል ራሱ አልተመቸኝም። በአንድ ጊዜ ካሜራ ስለያዝኩ ነው። እስቲ ሰብሰብ ባርግቻ አስተካሽ። በጣም ቀላል ስራ ነው። እንግዲህ ላይ በአንድ ካሜራ ስለያዝኩን አልተመቻቸልኝም። ይሄን ነው የሚመስለው። አስተካክዬ ልምጣ። ሰላም ቤተሰቦች ሰቦች፣ እንዴት ናችሁ? ሰላማችሁ፣ ብዙ ትርፍ። ይሄን የመሰለ ቆንጆ ሀላ ሰርቻላችኋለሁ። ዛሬ አሰራሩን አሳያችኋለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትዘናጉ። ባይ ወደ ስራው